ልክ መጀመሪያ ፊታችንን በንጹህ ከታጠብን የራሱ መታጠቢያ አለው። እዚ ጋር እንደምትመለከቱት የራሱ የመታጠቢያ እንትን አለኝ። እኔ ድሮ ስጠቀም ወይ ሁለቱን እገዛና ይሄንን አልገዛም ወይ ይሄንን እገዛና የቀረውን ሌላ አይነት አድርግ ነበር። ሰላም፣ ጤና ይስጥልኝ ውድ የራሄል ቻናል ተከታታዮች፣ እንዴት ናችሁ? ራሄል ነኝ። ዛሬ በአዲስ ቪዲዮ እዚ ጋር መጠቻለሁ የሚገርም ቪዲዮ ነው ይላችሁ የመጣሁት ሙሉውን ተከታተሉት። ምክንያቱም እንደኔ ብጉር በተለይ የሚያስቸግራችሁ ሰዎች ካላችሁ እርግጠኛ ነኝ እንደምትጠቀሙበት። ምን መሰላችሁ ቻናሌን መጀመሪያ ግን ቪዲዮውን ከመጀመሪያ በፊት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታዩ በአክብሮት ጋር ፊታችሁ እንደኔ በጣም ሴንሲቲቭ ፊት ከሆነ ያላችሁ በጣም ብዙ ነገር የማይስማማችሁ ከሆነ አንድ ነገር አድቫይስ አረጋችኋለሁ እኔ በጣም ብጉር ያስቸግረኝ ነበረ እና በቃ ታውቃላችሁ ሴት ሆናችሁ ብጉር ሲያስቸግራችሁ በጣም ሴንሲቲቭ ሲሆን ፊታችሁ ትንሽ ነገር አጉልቶ የሚወጣበት ሰው አይነት ነው የኔ ፊት ማለት ነው ስለዚህ ብዙ ጊዜ የምጠቀመው መድኃኒት ወይም የምጠቀመው የፊት ክሬም የፀሐይ ክሬም እና ይሄ ሲረም በጣም ግራ ይገባኝ ነበር ስለዚህ መጨረሻ ላይ ግን አንድ በጣም ቆንጆ ነገር አገኘሁኝ ማለት ነው። ምን መሰላችሁ? ይሄንን የፊት ክሬም ማናችሁም ምናልባት ቲክቶክ ላይ ወይንም ዩቱብ ላይ ሲዘዋወር አይታችሁት ይሆናል። እርግጠኛ ነኝ ይሄንን መድኃኒት ከተጠቀማችሁ ምንም አይነት የፊት ጠቆር ብሎ ነጠብጣብ ከወጣባችሁ፣ ብጉር ጠባሳ ጥሎባችሁ ካለፈ አሁን ገና እየተጠቀምኩት ነው። ይሄን ያህል ለውጥ አይቼበታለሁ። እየረዳኝ ስለሆነ ነው ለእናንተ ሪኮመንድ የማደርጋችሁ ማለት ነው። ይሄኛው እዚህ ጋር እንደምትመለከቱት የእናት ወይም የሌሊት ክሬሙ ነው። ከገዛችሁ ሁሉንም ነው አንድ ላይ መግዛት ያለባችሁ። ይሄንን ይሄ ሲረሙ ነው ብያችኋለሁ። ይሄኛው ደግሞ የሌሊት ክሬሙ ነው። ሶስት እዚህ ጋ ደግሞ የቀን ቀን የሚቀባው ክሬም ነው ማለት ነው። ከዛ በተረፈ ደግሞ ልክ መጀመሪያ ፊታችንን በንጹህ ከታጠብን የራሱ መታጠቢያ አለው። እዚህ ጋር እንደምትመለከቱት የራሱ የመታጠቢያ እንትን አለኝ እኔ ድሮ ስጠቀም ወይ ሁለቱን እገዛና ይሄንን አልገዛም፣ ወይ ይሄንን እገዛና የቀረውን ሌላ አይነት አድርግ ነበር። አሁን ግን ሁሉንም ያሉኝን ፕሮዳክቶች በሙላ ጥዬ እነዚህን ፕሮዳክቶች ገዝቼ እጅግ በጣም ቆንጆ እየሆነ ነው ያለው ፊቴ፣ ለውጥ እያየሁበት ነው። ከዛ በተረፈ ደግሞ እነዚህን ፕሮዳክቶች ከገዛም በኋላ እነዚህን ከገዛም በኋላ ማለት ነው መርሳት ወይንም ማድረግ መዘንጋት የሌለብን ነገር ቢኖር ሰንስክሪን ነው። ሰንስክሪን በጣም በጣም በጣም በጣም ለፀሐይ ያው ውጭ ሀገር የምንኖር ሰዎችም ኢትዮጵያ ውስጥም በተለይ ማንኛውንም ቦታ ብንሆን ሴቶች ሰንስክሪን ጠዋትና ማታ ብንቀባ እጅግ ለውጥ እንደምናመጣ አይቻለሁ። እኔ በጣም አልጠቀምም አላምንበትም ነበር ሰንስክሪን መቀባት ብዙም አይደለሁም። አንደኛ ያ ጥቁር ነበረ፣ ሁለተኛ ደግሞ ብዙም ምቾት አይሰጠኝም። ስለዚህ ብዙ ጊዜ ሰንስክሪን አልጠቀምም ነበር። አሁን ግን እነዚህን ፕሮዳክቶች ከገዛሁ በኋላ ሰንስክሪን አብሬ ገዝቼ በዚህ እየታጠብኩኝ ቆንጆ ለውጥ እያየሁበት ነው። ስለዚህ እንደኔ ነጠብጣብ የሚያስቸግራችሁ ብጉር የሚያስቸግራችሁ ማዲያት ያለባችሁ ሰዎች አንገታችሁ ድረስ ብትቀቡት እርግጠኛ ነኝ ቆንጆ ለውጥ እንደምታገኙበት እነግራችኋለሁ ማለት ነው። እኔ ከወደድኩት ብዙ ፕሮዳክቶች ሞክሬያለሁ። እንደነዚህ ግን የወደድኩትና የተመቸኝ እስካሁን ድረስ አላገኘሁኝም። ስለዚህ ውድ ቤተሰቦቼ ይሄንን እንደ እኔ ችግር ያለባችሁ ወይም የተቸገራችሁ ብጉር ወይንም በጣም ሴንሲቲቭ የሆነ ፊት ካላችሁ ይሄንን ብትጠቀሙ በጣም ቆንጆ ነው ብዬ አድቫይስ አድርጋለሁ። ከዛ በመቀጠል ደግሞ ይሄንን ፕሮዳክት እንዳለ በየቀኑ ጠዋትና ማታ እንደምንጠቀመው ሁሉ ከዛ በመቀጠል ደግሞ አንዳንድ ጊዜ ሰብስክራይብ እያደረጋችሁ ነው ቤተሰብ ቻናል ሰብስክራይብ እያደረጋችሁ ዝም ብላችሁ አትዩ። ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አስተማሪና ቤተሰባዊ የሆነ የዩቱብ ቻናል ነው እንድትቀላቀሉ በአክብሮት ጋብዛችኋለሁ። ከዛ በመቀጠል ደግሞ እነዚህን ፕሮዳክቶች በየቀኑ እንደምንጠቀመው ሁሉ በሳምንት አንድ ቀን ፊታችንን ስክራፕ ማድረግ አለብን፣ የሞተውን ቆዳችንን ማንሳት አለብን። ስለዚህ በፈለግነው ቤታችን ውስጥ ባለው ግብአት የሞተውን ቆዳችንን በጣም እንትኖቹ ቀዳዳዎቹ ክፍት ሆኖ ቶሎ የምንቀባቸው ነገሮች ወደፊታችን ውስጥ እንዲገባልን ከሚያደርጉ ነገሮች በሳምንት አንድን ቀን የምናደርገው ሩቲን ሊኖረን ይገባል ማለት ነው። ስለዚህ ፊታችንን ካለን በእንደዚህ አይነት እንፋሎት ፊታችንን ማሞቅና ቀዳዳው ከተከፈተ በኋላ የምንቀባውን ግብዓት አርግተን ፊታችንን ማሳጅ አርግተን፣ ከሌለን ደግሞ በማንኛውም ውሃ አፍልተን፣ በእንደዚህ በጎድጓዳ ሳህን አርግተን እንደዚህ ንጹህ ፎጣዎች በማሞቅ ፊታችንን ቆንጆ አርግቶ ስቲም እንዲያደርግልን ይረዳናል። ያንን ዛሬ አብረን እንሰራለን። ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት ጋብዛችኋለሁ። እዚህ ጋር እንደምትመለከቱት የሬት እንትን አለኝ እዚጋ እንደምታዩት ኦሊቬራ አለኝ። ፍሬሹ ነው ያለኝ። አትክልት ላይ ነበረኝ እሱን ቆርጬ ነው ይኸው እንደምትመለከቱት እሱን ይታያቸዋል። ይሄንን ቂጡን ከቆረጥኩት በኋላ እዚጋ ያለው በጣም አሲድ እና ቆንጆ ያልሆነ እንትን ስለሆነ፣ በጣም አሲዳማ ስለሆነ ያ እንዲወጣልኝ ቆይቻለሁ። ከቆረጥኩት በንጹ ብርጭቆ ውሃ ጨምሬ ውስጡ ያለው አሲዳማ ነገር በሙላ እንዲወጣ አድርጌዋለው ማለት ነው። ከዛ በመቀጠል ይሄንን እቆርጥና እዚህ ጋር ደግሞ እንፋሎት ኦን አደርጋለው። እንፋሎቴን አዘጋጃለው። ይሄንን እቆርጣለው። ከዛ በመቀጠል ደግሞ እዚህ ጋር ቀስ ይላለኝ። ማናቸውም ሴቶች ቀሲል ብትጠቀሙ ፊታችሁ ቆንጆ እንዲያንጸባርቅ ከሚያደርጉት ግብአቶች አንዱ ነው ከዛ በመቀጠል ሺያ በተርን አለኝ ሺያ በተርን የኢትዮጵያ ስለሌለኝ የጋና ሺያ በተርን መቶ ፐርሰንት የፊት የሚሆን ሺያ በተርን ነው እዚህ ጋር እንደምትመለከቱት ይሄንን በመደባለግ ቆንጆ የሆነ ግብአት እሰራና ፊቴን ስቲም አደርጋለሁ። ከዛ በኋላ ስክራፕ አደርጋለሁ። ከዛ በኋላ የማታ ሩቲኔን እቀጥላለሁ ማለት ነው። ይህ የምትመለከቱት የራሄል የዩቱብ ቻናል ነው። ቤተሰብ እየሆናችሁ እንድትከታተሉ ሙሉውን በአክብሮት ጋብዛችኋለሁ አመሰግናለሁ። የትም እንዳትሄዱ አብራችሁ ይቆዩ። አሁን እንደምትመለከቱት እዚህ ጋር ኦሊቬራ ጄሉን እንደዚህ ሁለት ቦታ ቆርጠዋለሁ። ከዛ በአግድም እንደዚህ ታያችኋል። እንደዚህ ቆርጠዋለሁ። ይኸው ጄሎ አለ ላዩ ላይ። ከዛ ይሄንን እንደዚህ አደርጋለሁ። እስከዛ ድረስ ግን እዚህ ጋር ኦረዲ ስቲሙ በጣም እየጋለ ስለሆነ እሱን ስቲም አደርጋለሁ ፊቴል ይታያችኋል እንደዚህ እስቲም እያደረኩኝ፣ ከዛ እዚህ ጋር ያዘጋጀሁትን ኦሊቬራ ጄል በደንብ አድርጌ ፊቴን እስከ አንገቴ ማሳጅ አድርገዋለሁ። ምክንያቱም እንደዚህ የማደርግበት ኦልሬዲ ፊቴ ሬዲ ሆኗል። ስቲም ሳደርገው የተዘጋው ቁሻሻ ሁሉ እንትኑ ክፍትፍት ይላል። ቆዳዬ ክፍትፍት ይልና የምቀባው ግብአት በፍጥነት እንዲስማማና እንዲዋሃድ ያደርገዋል ማለት ነው ከፊቴ ጋር። ከዛ ሳምንቱን ሙሉ ቆንጆ ሆኖ የሚያንፀባርቅ ቆንጆ ፊት ይኖረኛል ማለት ነው። አንገታችሁንም በደንብ አርክታችሁ ማሸት፣ እጃችሁንም ሁሉ ነገራችሁን በጣም ነው የምትወዱት። እንደዚህ የምትጠቀሙት ፕሮዳክት፣ የፊት ክሬም፣ የፀሐይ ክሬም ቆንጆ ሆኖ እንዲሰራ ፊታችሁ ሳይጎዳ ቤት ውስጥ ባላችሁ ግብአት ብቻ ቡና መጠቀም ትችላላችሁ። እንቁላል መጠቀም ትችላላችሁ። ስኳር ጠቀም ትችላላችሁ። ማር መጠቀም ትችላላችሁ። ግን የሚስማማችሁ ነገር ለጌታችሁ ማወቅ አለባችሁ። እኔ የከበደኝ የሚስማማኝን ነገር ለጌቼ አላውቅም ነበረ። አሁን እንደዚህ በደንብ አድርጌ ካሸሁት በኋላ አንገቴን ሁሉ እንደዚህ ካደረኩኝ በኋላ እዚህ ጋር ቅድም ያዘጋጀሁትን ቀሲል እበጠብጥና ፊቴን እቀባለሁ። የተወሰነ ውሃ አደርግበታለሁ። ከዛ በእጄ ነው የምበጠብጠው። እንደዚህ ካደረጋችሁና ከተንከባከባችሁ እርግጠኛ ነኝ ፊታችሁ በጣም ቆንጆ የሆነ አንገታችሁን ሁሉ መቀባት ትችላላችሁ። ከዛ ስትታጠቡ የማታ ክሬማችሁን ሲረማችሁን ትቀቡና ለአንገታችሁ ከፈለጋችሁ ሺያ በተር መቀባት ትችላላችሁ። በቃ ቆንጆ የሆነ ቆዳ ይኖራችኋል። ካጠብኩኝ በኋላ በንጹህ በምትፈልጉት ፊታችሁ በሚስማማው ሳሙና ፊታችሁን ሙልጭ አርግታችሁ ከታጠባችሁ በኋላ በዚህ ጨርቅ ድጋሜ ትንሽዬ ሙቀት ትሰጣትላችሁ። ከዛ በኋላ ፊታችሁ እራሱ አውቶማቲካሊ ሲደርቅ ጠብቁት። ምንም አይነት ለማድረግ ምንም አይነት ነገር አትጠቀሙ። ራሱ ውሃው ምጥጥ አርግቶ ሲጨርስ እና ሲደርቅ የማታ ሩቲናችሁን ወይም ማታ ክሬማችሁንና የፀሐይ ክሬማችሁን ሲረማችሁን አርግታችሁ መተኛት ትችላላችሁ። የትም ሳትሄዱ ሄዱ አብራችሁኝ ሙሉውን ቪዲዮ እንድትከታተሉ በአክብሮት እጋብዛችኋለሁ። ይህ የራሄል የዩቱብ ቻናል ነው። አመሰግናለሁ። አብራችሁኝ ይቆዩ። ይኸው እንደምትመለከቱት አንገቴን በደንብ አድርጌ እንደዚህ ተቀብቻለው፣ እሽት አደርገዋለው ለ15፣ ለ20 ደቂቃ በኋላ ደረቀ ሲልልን ገብተን ሻወራችንን መውሰድ እንችላለን። መርሳት የሌለባችሁ ሁል ጊዜ ፊታችሁ አንድ ፕሮዳክት ከመግዛታችሁ በፊት ፊታችሁን በሳምንት አንድ ቀን በእንደዚህ አይነት መልኩ በተለይ በተለይ ስቲም በማድረግ ፊታችንን ማናችሁም ሴቶች በተለይ እንደኛ ኢትዮጵያውያን የሆናችሁ ሴቶች ፊታችንን ስቲም አርግተን የሞተው ቆዳችንና የተዘጋጋው ሴሎቻችን ክፍት ሲሉ የምንቀጠቀመው መድኃኒት ወይንም የቀን ክሬም፣ የማታ ክሬም፣ ሰንስክሪኑ በደንብ ወደ ውስጣችን ግብት ብሎ ፀሐይ ያማ ቆንጆ የሚያንፀባርቅ ፊት እንዲኖረን ከሚረዳን ነገሮች አንዱ እስቲም ነው። ስለዚህ እኔ እንደዚህ አላደርግም ነበረ። አሁን ነው የገባኝ። እስቲም አድርጌ ሳምንቱን በሳምንት አንድ ቀን እኔ እስቲም አድርጌ ፊቴን ተንከባክቤ ከዛ በኋላ የምቀባቸው ክሬሞች ቆንጆ ለውጥ እያሳዩኝ ነው ያሉት። ብጉር የሚባል የብጉር ጠባሳ እየጠፋልኝ ነው ያለው። ስለዚህ ተጠቀሙበት ቤተሰብ እንዳትዘነጉ ሰብስክራይብ እያደረጋችሁ አሁን እንደምትመለከቱት እንደዚህ ከተቀባው በኋላ ለ15 ለ20 ደቂቃ ቆይና ሻወር አደርጋለሁ። ከዛ በኋላ የማታ ሩቲኔን አደርጋለሁ ማለት ነው። እንደነገርኳችሁ መጀመሪያ ሲረም አለኝ። ከዛ በኋላ የማታ ክሬም አለኝ። ከዛ ሰንስክሪን አለኝ። እሱን አድርጌ ተቀብቼ እተኛለሁ። ጠዋት ስነሳ ቆንጆ የሚያምር የሚያንጸባረቅ ፊት ይኖረኛል ማለት ነው። አመሰግናለሁ ስላያችሁኝ። በሌላ ቪዲዮ በሌላ ቀን ተመልሼ እመጣለሁ። ከሀሳብ አስተያየት ከወደዳችሁት ኮመንት ላይ አስቀምጡልኝ። እንደ እኔ በብጉር ለተጠቃችሁ ሰዎች ወይም ለሚያስቸግራችሁ ሰዎች፣ ሴንሲቲቭ ለሆኑ ሰዎች አድቫይስ ከኔ ተሞክሮ ማወቅ የምትፈልጉ ካላችሁ ኮመንት ላይ ጻፉልኝ። ሰብስክራይብ እያደረጋችሁ አብራችን አብረን እንማማራለን ማለት ነው። አመሰግናለሁ። መልካም ቀን እያልኩኝ በዚሁ ሰናበታችኋለሁ። በሌላ ቀን ተመልሼ እመጣለሁ። እንዲሁ የጠቀሙኝን ነገሮች ለእናንተ ሼር የማደርግበት የዩቱብ ቻናሌ ነው። አመሰግናለሁ ስላያችሁኝ። መልካም ቀን እያልኩ በዚሁ ሰናበታችኋለሁ። ባይ